ከእኔ ጎን ማንም እንዲሆን አፈልግም ሁሌ በቃ እኔ ብቻ በዳኝ ምናምን ሁኚ እንደቀር ነው የምትፈልጉት ሁሌ እኔ በዳኝ ሁሌ እኔ አጥፊ በቃ ሁሌ አስከፊ ምናምን ሁኚ እንድቀጥል ነው የምታስቡት እናት ለምንድን ነው እንደዚያ የምታስቡት ውይ ሰላም ነው እንዴት ነሽ አይ ዶክተር ዶክተር እያወራሽ ነው። ለዛ ነው ኦኬ። እኛ ወንዶች ጉዳይ የለንም ነው እናንተ? እሷ ስታትቃጥል የለም ዝም ትያለሽ። አልተቆጣሽም አልተቆጣሽም ቀለበት ለማድረግ ተንበርክኬ በዛ ልክ ዲስርስፔክት አርገኝ ቀለበትን አልቀበለም ስትል እናንተ ምንም አላላችኋትም እኔ ግን ሌላ ሰው ቀለበት ላደረግ ስብል ወይ ደግሞ ቀለበት ሳደርግ ሁላችሁም ጨዋችሁ እሷ ከሌላ ሰው ጋዛ ጋር ሄዳ ቡታጅራ ሌላ ላይፍ ስትጀምር ዝም አላችሁ እኔ ግን የሆነ ነገር ሳደርግ እኔ ላይ ይበረታል ነገሮች ለምን ለምን ጊዜ እንድሰጣት ከፈለገች ቢያንስ ጊዜውን እኳ አልጠቀመችው እሷ ምንድን ያደረገችው ቡታጅራ ሄዳ ሌላ ይወስድ ጀመረች ስለዚህ የምን ጊዜ ነው የሚሰጣት ለምን ደ ምሰጣ መስቀልን ሰበብ አድርጋ ሄዳ በቆጦ ጽሑፉ ጀምሮ እኮ ሌላው ይወቁልኝ አለሽ ምንም እሷ ጥፋት ተናገሪያት እና ከዛ ስሳማሽ እኔም ደግሞ ላለ ምክንያቱም አሁን ላይ መታችሁ እንዳለ ጥፋተኛ እያደረጋችሁ ያላችሁ ስ ነው። አልፈለገም ያለች እሷ ሆና እኔን ጥፋተኛ የተደረጉት ቀለበት ማድረግ ሉ ጥፋት ለማንኛውም ፕሮግራሙ የታለንት ስለሆነ የሁለቱ ጉዳይ መልሱ እዚህ ጋር የሚገኝ አይደለም። እንድታይ አልፈልግም። በእኔና በሱ ማልክ ስለ የፈጠርሽው አንቺ ነሽ። እኔ እሷ ምን አደረገች አሁን ታዲያ? እንዴት ያስቀኛል ገንፎ ከምሳዬ ተርፎ አለች ፍየል ከመድረሷ ቅጣል መቀንጠሷል። ዛሬ በተረት ነው መጨረሰው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ የተለመደው ሐሳብ፣ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከፊት ላይ ያስቀደምኩላችሁ ትናንትና ማታ ከዳኒ ጋር በላይቭ ተፋጠጠን ነበረ፣ እኔ እና ዳኒ። ግን ደግሞ አንዳንድ አሽቃባጭና አሽቋላጭ ሰው አይጠፋም እና ደሜን ያፈላኝ ሞዴሬተር ተብሎ የመጣ ሰው ነበረ ማለት ነው። ሀሳቤን እንኳን ሊያስወራኝ አልቻለም። በቃ የወንዶች ጉዳይ ነው እሱ። ፊኒ ፊኒ ፊን አለ ማለት ነው። እና በጣም ተናድጄበታለሁ። እሱ ማውጣት እሱ ማውረድ አይችልም። አንዳንድ ጊዜ የሰው ህይወት እንምራላችሁ የምትሉ ሰዎች ተመለሱ፣ ተስተካከሉ። እውነት እንዴ? እሱ በቤቱ ማውጣት ማውረድም ካለበት በቤቱ እሱ ነው ቤቱ መምራት እና ገስተመንት ማለት ያለበት እሱ ነው። ምናልባት የሆነ ፕሮግራም ኖሮ ካቅሙ በላይ ሲሆን እንድታግዙት ነው የሰው ልጅ ሞዴሬተር የሚሰጠው እንጂ ቤትህን እኔ ልምራልን የልዝዝልህ አደለም እና ከዳኒ ጋር ጥሩ እያወራንበት ዛሬ ፕሮግራሙ የእሷ አይደለም፣ ምናምን ምናምን ብሎ ሀሳቤን ሳያስጨርሰኝ አስወረደኝ፣ አስወርደይ ማለት ነው። በጣም ተናድጃለሁ፣ እንጂ እኔ እና ዳኒ በደንብ እየተፋጠጠን ነበር። ያው የኔ ሪካርዱ ነው የአድራጊ ስለሆንኩኝ የኔ ድምጽ አይሰማም፣ የዳኒ ድምጽ እየሰማችሁት ነበረ። ምክንያቱም ጥያቄ ሳቀርብለት እኔ ቀለበት ሳድርግ እሷ ቀለበት እምቢ ስትለኝ መቼ ለኔ ያዘናችሁልኝ ምናምን ምናምን እያለኝ ነበረ እኔ ስጠይቀው ጥያቄ ማለት ነው እና እኔ አሁን ቢሆን መፋለሜን አላቆም መፋለሜን አላቆም። እቺን የቻይና ቅብና እችን ሮቶ ከህይወቱ አስወጣለሁ፣ የፈለገ ቢሆን ተፋልሜ ማለት ነው። ቤተሰብ እናንተም ትረዱኛላችሁ፣ በኮሜንቱም በምኑም ማለት ነውና እኔ ሁለቱም ደጋፊ ሆኜ ነው እዚህ ጋር፣ እንደ ሌሎቹ መነጣጠል ምናምን ሳይሆን ሁለቱንም ነው የሚወዳቸው ዳኔንም፣ ጽጌንም ነው የሚወዳቸው፣ የማደንቃቸው። ስለዚህ ከህይወታቸው እነዚህ ሁለቱ ጣልቃ የገቡ እስከሆኑ ድረስ መውጣት አለባቸው። ጽጌዬ ደግሞ ትናንትና በጣም አናደኛለች። እሱ ጋር እሱ መንበርከክ አልነበረባትም በፍጹም። በቃ ይቅርታ አድርግልኝ ብላ መጠየቅ ብቻ ነው እንጂ እንደዚህ ግርሱን መደፋት አልነበረባትም። ተናድጃለሁ በዚህ ምክንያቱም ወንድ ልጅ እንዴት ነው ስትለማመጡት በጣም ነው የሚጠብረው ታቃላችሁ አይደለ? ስለዚህ መሆን ያለበት ኮራ ዘብነን ብላ። እሱ ያው እንዳለኝ ቡታ ስትሄድ አማክራኛለችሁ። ሄዳ ዛ ላይ ፋንስ ጀምረው አንተም ታቃለ። ሄደችሁ ከጓደኞቿ ጋር ነው እያየ ነው በቪዲዮም ብቻው አይደለም ሄደችው። ሲቀጥል ደግሞ ፍቅር ምናምን ያለችሁም ደግሞ አስጎበኛት ወደ ቤታ ተመልሰች። እንዳንተ በድፍረት ቀለበት ድረስ አልደረሰችም። ርዕስ ጻፈች ማለት ደግሞ አንተም ዩቲዩበር ነው ርዕሱ ጻፈች ማለት እሱ ህይወቷ ውስጥ አለ ማለት አይደለም። ስለዚህ ጽግሻ ሆነን የምመክራት ቆፍጠን ብላ እሱን በቃ እሱ ለማስተዋ ለማናደድ ነው ይሄ ዚህ ድረስ ይሄዱ አይደለ። እሱ ደግሞ እራሷን ራሷ ኑሯ ምኖር አለበት ያኔ እንደሱ ታርግምና ማለት አይደለም። ቀለበት ታስደርግና ምን ሳይሆን ይሄ ደካማ ያስተሳሰብ ነው። ግን ኑሯን ህይወቷን ስትመራ በራሷ ቆፍጠን ቆስተር ስትል የዛን ጊዜ ዳኒሻ ይመጣል ተመልሶ እያለቀሰ፣ እርግጠኛ ስለሆንኩ ነው ምነግራችሁ። እቺ የጸሐይን አቅም አታወጣውም። ሲጀመር ማለት ነው። ደግሞ እንዴት እንዴት ነው የሚያደርግሽ አንችዬ? እንዴት እንዴት ነው የሚያመናቅርሽ? እንዴ ትዳር አላለችም ከቶ የሪሳ ቆይ ቪዲዮን እያየሁ ማለት ነው ማታ ትዳር አለች እኮ ጋይስ። ትዳር ትናንትና መጣ፣ ቀለበት ተደረገ፣ ከዛ በኋላ ትዳር ሆነ ማለት ነው። ትዳር እንደዚህ ቀልድ ማለት ነው ወይ ወይ ወይ ወይ? አይገርምም? አመት ነው የሚያስቀይሽ ሺህ አመት ነው የሚያስቀው በእውነቱ እና ይህ ሰውየው ደግሞ የወንዶች ጉዳይ እናቋቁማለን ምንድነው ነው የሆነ ተረቱላ ታድርቷል ማለት ነው። ስለዚህ ሰውዬ ምናልባት ትናንትና ማታ ዩቱብ ቻናል ስለተናገርኩ መተህ የምታየኝ ከሆነ ሁለት ነገር ላመልክትህ፣ አንደኛ በሰው ቤት እኔ ልምራ አትበል። እኔ የሰው ቤት አልመራም የራሴን ቤት እንጂ። ሁለተኛ አዳማጅ ሁን። አንደኛ ቤት አይደለም። ሁለተኛ እንደ ሞዴሬተር ስለሰጠህም ተብሎ ከሆነ ደግሞ ሰውን ሀሳቡን አስጨርስ። እዚህ ጋር ዳይሬክተርም ከሆንክ ደግሞ ተዋናይ ምልመላ አካውንት የራስን ከፍተህ እንጂ ዳኒ ቤት አይደለም። ዳኒ ቤት ስንገባ ይታወቃል። ርዕሳችን አንድና አንድ ዳኒ እና ጽጌ ናቸው። ሌላ የሚያስጨንቀ ነገር የለም። ጌም ከሆነ ደግሞ ጌሙን ታብ ኮፒ ሊንክ እያደረግን አንበሳ ያለን አንበሳ እያወረድን አንበሳ የሌለን አበባችንን ይጣልጣል እያደረግን በጨዋታ ፈታ ዘናያለን እንቆያለን። ይሄ ነው በቃ የዳኒ ቤት ህግ እንጂ የተዋናይ ምልመላ አይደረግም እዛ ቤት ውስጥ ማለት ነው። ምክንያቱም ታለንታችሁ ምንድን ነው ምናምን ምናምን እያልክ ለነበረው ሰዓት ማለት ነው። እኔ ታለንቴ ነገር ያለው ማውራት ነው። ይሄው መጥቻ አወራሁ በታለንቴ አንተን አማው አንተን ፈተፈትኩ። ወንድሜ በጣም ስላናደርክ ፎሎ እራሱ አላረኩሁም ባይገርም ማለት ነው። ለምን እንደዚህ አይነት ሰዎች እኔ አይመችኝም፣ ያበሳጭኛል። ዝም ብሎ በቃ በሰው ቤት ልምራ ልዘዝ የሚሉ ማለት ነው ምክንያቱም ሀሳቤን እንኳን በቃ ጨረስሽ እንኳን ብሎ እንኳን አልፈለገም ሊያስወርደኝ። እዚህ አሁን የሚወራው የአሁኑ ፕሮግራም ወቅታችን ስለ ታለንት ነው፣ ይሄ በዚህ የሚፈታ አይደለም ምናምን ምናምን። ይህን ግን ታውቃለህ፣ እኛ ባወራ ነው አይዲያ ይዘው መጥተው ቪዲዮ እንደሚሰሩ። እኔ እኮ ወጥቼ የማወራው እኮ እዛ ገስት ስገባ እኮ አንድ ነጥብ ይዞ ሄዶ ቪዲዮ እንዲሰሩበት ስለመፈልግ ነው። ዳኔና ጽጌ በደንብ እንዲሰሩ ፈልጋለሁ፣ ከዚህም በላይ ማለት ነው። ገባ ለዛ ነው እንጂ እናውቃለን እኮ ስራ እየሰሩ እንደሆነ ማለት እኛ ብቻ አራዳማ አትበል ማነ ወንድሜ፣ ማለት ነው እና አራድነት ደግሞ በጥሩ ማንነት ሲሆን ደስ ይላል። በቃ ብቻ ተናድጃለሁኝ ስላስወረደኝ ማለት ነው፣ የሆነ ሀሳቤን ሳልጨርስ ምናምን ምናምን። ራሱ በቃ ይሄኔ ውረዱ፣ ጌም ልጫወት ነው ምናምን ብሎ በቤቱ ማዘዝ ሲችል እንዴት ነው ዝም ብሎ ሌላ ሰው ተነስቶ የቤት አዛዥ የሚሆነው? እውነቴን ነው የምነግርህ መተ ከሰማሁ በጣም ደስ ይለኛል። ከዚህ በላይ ራሱ ባር ከፈክፍል። ምክንያቱም ሀሳቤን ይዛ ስላልጨረስኩ ነበረ። ዞሮ ዞሮ ቤተሰቦች ቪዲዮን እንዳላረዝምባቸው በደንብ ስሙት፣ አጣጥሙት። ከዳኒ ጋር ፍልሚያችንን እንቀጥላለን። ላይ በገባ ቁጥር እየጨቀጨቀን እንደዚህ ወደ መስመሩ እንዲመለስ እናደርጋለን። ውድ ቤተሰቦች ጽጌሻዬ፣ ጽጌሻዬ፣ ጽጌሻዬ፣ ወደፊት የኔ ቅምጥል ማለት ነው። እንደዚህ በደንብ ባንቀሻቸው ቢን ሁለቱንም ማለት ነው። ጥሩ ነበረ። ለማንኛውም አሁን በቀጣይ ታንቂያችኋለሽ። እወድሻለሁ፣ እወዳችኋለሁ። ቻው፣ መልካም ጊዜ ውድ ቤተሰቦች። ላይክ አትርሱ እሺ